ጋሽ መጡ። እንግዲህ ጋሽ መጡ የኪራ አባት ባልታሰበበት ጊዜ ባልታሰበበት ቀን እንዴት ምን እግር እንደጣላቸው ባይታወቁም፣ እንግዲህ እንዳያችሁት ኪራና ፅናት አብረው ፍቅራቸው እየተገላለጹ እንትን እያሉ ምን ምን እያሉ አሁን እንትን እያሉ አሁን ልበል እንዴ አሁን እንትን እያሉ ደረሱ። ጋሽም ደነገጡ። እውነትም ያስደነግጣል። ያው ከጽኑ ይሄን አይጠብቁም። ያው አልገባቸው ፍቅር እንደጀመሩ ባያውቁም ግን ባየሁት ነገር እውነት ለመናገር ደንግጠዋል። እኛም ደንግጠናል አለ አብይ አህመድ። እኛም ደንግጠናል እና አይደለም ጋሼ፣ እኛም ደንግጠናል። እንግዲህ ሻንጣቸው ሸክፈው ባልታሰበ ሰዓት ወደ ቤታቸው መቷል ማለት ነው። ኪራና እሱ ያው ደንግጠዋል። ማን ከፈተህ? በሩ እንዴት መጣ? እንዴት ሳትነግረኝ መጣ ብሎ ያው ኪራ ፊቱ ይናገራል። ና እውነትም ያስደነግጣል። እንዴ ምነው ተረጋጋ። ቤት ያይደለም ወይ? በፈለግኩ ሰዓት መምጣት አልችልም ወይ? ምን ነው እንደዚህ ቀዥብር ቀዥበር አልከነው። ቀዥብር ምንድን ነው? እኔ ነው የጨመርኩት። ያው መጨመር አዳደም ምንድ እዚህ ብቻ ድንገት ያስታውቀል። ያስታውቀላለን አንዳንድ ሰው ሲዋሽና ሲደረግጥ ድንገት ሲሆን ያስታውቃል። ቅልብ ቅልብ ነው የሚለው ማለት ነው። እዚ ሲሆን ጋሼም ገብቷቸዋል። እና ምነው እንደዚህ ጭራሽ፣ ቤቴ እኮ ነው፣ አንተን ማስፈቀድ አይጠበቅብኝም። ምን ሆኗል? ያው ጽኑም ደግሞ እንደያችሁት ካሺ፣ እንኳን ሰላም መጡ፣ ኑ ቁጭ በሉ። እሱን ከቆየች በኋላ ከድንጋጤ በኋላ ነው ይሄ ነፈጸዋቸው፣ እና ደስ ይላል። እንኳን መጡ፣ እንኳን በሰላም መጡ። እኔ ግን እዛ ቤት ሁሌ ግርም የሚለኝ ምግብ አምጪለት፣ ምግብ ስጪ ምናምን ነው ግን የሚቀርብ ምግብ የለም። ለምንድ ነው ከሌላቸው፣ በቃ አትበሉ፣ ስለ ምግብ አትድረው። የሆነው ይሁንና ያው የኪራና የጽናትን ፍቅር ያው ጋሽና አውቋል፣ ያው ጸድቋል። ያው ከቆይታ በኋላ አስበው ማስዳ ስለውም አገኝተዋል ማለት ነው፣ ያው ፈቅደዋል። ስለዚህ ምን ያክል ነው እሱ ጋር ወደ አንቺ በቶች ስስ ምናም ብለው ራሳቸው ከራሳቸው ግብቻቸው ከዋሩ በኋላ እንግዲህ ያው ሁለቱም አንድ ላይ ያስቀምጠው እነና ሁሜም ተባብረው እንግዲህ ጸድቋል ማለት ነው። ግን አንድ ቀረ ነገር አለ። እሱም ደግሞ አስቱ አላወቀችም። አስቱ ማለት የኪራ እናት ነች ማለት ነው። እኔም አሁን አንድ ነገር ፈራለውኝ። እንደዚህ ሆኖ ገና ኪራ የሚጓጓለት ነገር አለ። እናቱም ልታቅ ይፈልጋል። እናቱ ደግሞ ጽናት እንዴት እንደምትወዳት ታውቃላችሁና ይሄን የምትወዳትን ልጅ የእሷ መራት ሆና ስትገኝ የልጇ ደግሞ ሚስ ሆና ስትገኝ ያስባችኋል። ግን በዚህ መሀል አንድ የሚያስፈራው ነገር የጽናት የክሩቢን እናት እንዳትሞት ፈራው። ምክንያቱም ታማለች፣ ካንሰር በካንሰር ታማለች። ክሮቤል አያውቅም። ይሄ ነገር ከተነገረው ያው የሆነ ነገር ይሆናል። ብቻ አንድ ልጅ ነው ያለ ምናምን ነው እንግዲህ ጋሼና ጽኖ ያውቃሉ። ጽናትም እንዳትነግረው ያው አስጠንቅቋል። ምስጥረኛ ነች ተብሎ ሁሉም ነገር ቤቱም ኪራም አደራ ተብሎ ሄደች፣ እና በዚህ ነገር በጣም ያምኑባታል ጋሼ ቢሆን የኪራይ እናትም ስለሚወዳትም ያው ሚስጥሩ ሰው ብቻ ነው ተነገራት። ግን አሁን ከዚህ በኋላ የሆነ ነገር ቢፈጠር በዚህ ማለት የሆነ ነገር ብትሆን፣ ይህ ሁሉም የጽናት ፍቅርም ገደል ይገባል። በተለይ ደግሞ መታመሟን ጽናት እንደሰማች ካወቀ ኪራይ ያው ሰላም ይሆናል ብዬ ያላሰበው። እንግዲህ ከዛ ሁሉም ያው እናትዬው እንዳትሞት ሞት፣ ግን አዝማሚያው እንደዛ ነው። የሆነ ነገር እንደሚፈጠር ያስታውቃል፣ ድራማው ማለት ነው። እሱም ደጋግሞ ስለ እናቱ እያነሳ ነበረ። እንግዲህ ሰሞኑን ደብቀውት የነበሩ ሌሎቹ፣ እሱ ብቻ ነው የማያውቀው እና ሆኖም ሰሞኑ ነው ያወቀው። የሆነ ነገር እንደጠበቀ ያውቃል። ነገር ግን ይሄንን ብሎ በግምት ይሄ በፍጹም የሚገምት አይመስለኝም፣ አይገምትም ሲጀመር ማለት ነው። ስለዚህ ዛሬም እንግዲህ በተደጋጋሚ ይሄን ነገር እናቴን ብትሰማ እናቴን ብነግራት አሁን የቀረኝ አንድ እናቴን ማወቅ ነው አስበችታል። የምትወዳትን ሰራተኛ ወይም ደግሞ ጽናት፣ እኔ ውሉ ስትወዳ የኔ ሚስት ሆና የእሱ አመራር ሆና ስትገኝ እኔ ደስ ይላል። ይሄን ነው ጓጓሁለት ብሎ የናሆሜ ሲነግረው፣ ናሆሜ ደግሞ ያው መተማመኑን ስለሚያውቅ ትክዝ ነው አለ። ምንም ነገር አላለው። እሱ በደስታ ተመስጦ ይህን ነገር ሲነግረው ምን ነው ናሆሚ፣ ዝም አልከኝ ሲለው፣ አይ በቃ ብቻ የሚሰማትን ስሜት እየሳልኩ ነው ደስታው ምን ያክል፣ ለዛ ነው ዝም አልኩት ብሎ አይ አይመስለኝም ብሎ የሆነ ነገር ማ ነግሮት አለ ይባላል። ለም ሆነ ሰው የሆነ ነገር ልትሰሙ ስትል ወይ ይነግራቸዋል። ሌላ ደግሞ ጽናትም ጽናትም ተናገራት፣ እናቴ ናፍቀኛለች። አይ ተው በቃ ሩቅ ሆነ ሰው እንደዚህ ከተባለ ፊት ፊታቸው ሄደህ እንዳታስቸግረ ባሰ እንደ ምናምን ብላ እንደፋፈነችበት። ስለዚህ ይሄ ልጅ ነገ እናተ ሞታችሁ ቢባል ምን እንደሚፈጠር ወቁጡ። ሁሉም ነገር ገደል ገደለው። የሚገባው ደግሞ እንደዚህ እንደተደበቀበት ካወቀ፣ መታመሟን ሳያቅ ግን ሳይጠይቃት ነገር ግን ዛሬ ጋሼና ጽጽሮም አውርቶ ነበር እና ቢነገረው የሚል እምነት አላት። ጋሼ ግን አይ ብሏል። ጋሼ ብቻቸውም አውርቷል። ነገራችን የብቻቸው ያወራል። ሰው ብቻው ያወራል። እንዲ አሁ አንዳንዴ በውስጡ ነው የሚወራው። እሳቸው ግን እንደዚህ በፊት ለፊት ነው ሰው እንደሚያወራ ነው ብቻቸው የሚያወሩት። ና ደስ ይላል። ማወቅ አለበት ብለው ወሰኑ በራሳቸው ጊዜ። በራሳቸው ጊዜ ደግሞ አይ ብለው ወሰኑ። እሺ ጽናትም ነገረች። ስትነግር ደግሞ ማወቅ አለበት ኪራ፣ ወላጅ በጣም ነው የሚወደው፣ በጣም ነው የሚያከብረው ምናምን አለች። ከዛ በኋላ ያው ይህን ነገር ቢሰማ ጥሩ ነው ቢነገረው ከኋላ እንዳይጎዳ ምናምን ወላጆች ሁሉም ነገር ለልጆቻችን ትማዳደር እንደዚህ ስትሞክር ደግሞ ቶሎ ብለው ምን አሉ? ምጥ እናት አስተማራች ነው ልጅ ምጥ እናት አስተማራች ይባላል። ሁን ለኔ ግዜ ምናም ብሎ ሊቀበሏት አልቻሉም። ግን ብቻቸው ነገር አስታውሰታል፣ መጀመሪያ አንስተውታል። ብቻቸው ሲያወሩ ማለት ነው። ከኋላ እንደው ግልጽ ቢሆንላቸው ጥሩ ነበረ። ጽናት ተተናገረችው ነገር፣ እሳቸውም ያወሩትን ነገር አለ። ስለዚህ ያን ነገር አገናዝቡ ልክ ነች። እኔ የሚያሰብኩት ይሄ ነበረ ጽናት ኪራ ማወቅ አለበት ብለው ይሄ ነገር ቢወስኑ ደስ ይል ነበር። ግን ያው ትልቅ እንዴት ነው እሱ ያለችኝ ነገር ይሄን ስሜት ተሰምቷቸው ይሆን እሳቸው ብቻቸውን ቢያስቡትም፣ ጽናት ስትጨምርላት ያው ጨምረችበት እኮ ስትጨምር፣ ያው ምንም ሊቀበሉ አልቻሉም። አይዲ ነው ለምን እንደሆነ አላቅም ማለት ነው። እንግዲህ በአሁኑ ሰዓት ጥሩ ያው እንትን ላይ ነው ያላችሁት። ከዚህ በኋላ ያለውን ግን እንግዲህ ይህን ደስታችሁ በሀዘን እንዳይቀየር ነው። አንዴ የሆነ እንደ ኮሮና ያገረሻል፣ አንዴ ደግሞ ጥሩ ይሆናል። የኪሮና የጸለማ ነው የክሮቤልና የጽናተን ፍቅር እንዳያችሁት ነው። አንዴ ውሃ ይወስደዋል፣ አንዴ ውሃ ይመልሰዋል። አሁን ደግሞ በዚህ መሀል ላይ ነገር ከተፈጠረ ጭራሽ ውሃው ወስዶት ነው እንትን የሚለውና እንግዲህ ምኞቴ እኔ እሳቸውም እንዳይሞቱ ኪራም ደግሞ እንዳይሰቃይ፣ ክራ ብቻ ሳይሆን ጽናትም በዚህ እንደዚህ እንትን በሆነ ፍቅር ገብታ ገና ልቧ ሊሰበር አልፈልግም። እናትየውም ተሽሏቸው ከታመሙት ወይም ደግሞ ከካንሰር ከተበላው ሙሉ ለሙሉ ድነው መጥተው ልጃቸውን ቢድሩ ነው እኔ ምኞት፣ የሁላችሁም ምኞት ይሄን ይመስለኛል። ግን ግን ግን ግን የሆነትን አዝማማው ጥሩ አይደለም። እናት እንደምታርፍ ነው እኔ የተሰማኝ ማለት ነው። ምናዋንቺ የአማረሽ ንሳ እንዳትሉኝ አማረሽ ያው እንደዛ ነው የሚያሳየው ሁኔታው፣ ታ ያላችሁ እና ከዛ በኋላ ያለው ነገር እስቲ አብረን የምና ይሆናል። ምንም ቢያልፉ አልፈልግም። ድራማውን መቀጠል አለበት እንደዚህ እንደሆነ ሳይሆን ያው ነሽ፣ እሳቸውን ባይሞቱ ተሽሏቸው መተው ልጃቸው ቢደሩ አንድ ላይ በፍቃድ ቢኖሩ ይህ ምርጫ ነው። ግን የድራማው አዝማማ እንደዛ አይደለም። እስቲ የሚቀጥለው እናያለን። የዛሬው ይህን ይመስላል። ቪዲዮ ላይ ካደርጉት ባይ